በስማአም ወወልድ መንፈስ ቅዱስ አዱ አምላክ አሜን። ገብርኤል የንጉስ ጭካኔ፣ ክንዱ ቢበረታ፣ ለጣዖት ሳንሰግድ፣ እኛ ሳንረታ። የምናምነው አምላክ ሊያድነን ወደደ፣ ገብርኤል መጣና እሳቱን አበረደ። ፍላፃና ሠይፉን አጠፈው መላኩ፣ ሰላም ይዞ መጣ ባለም ለታወኩ። አትጠራጠሩ ምልጃው ያስምረናል፣ የሚነደው እሳት ሳይነካን ወተናል። የሰልስቱ ደቂቅ የእጠሉጣ ብርታት፣ የድንግል አብሳሪ የቂርቆስ ረዳት። በሚመጣው ዓለም እንዳይበላኝ እሳት፣ አማልደኝ ከጌታ ነፍሴን እንዲምራት። የነገርኩህ ሁሉ በቀኑ ደረሰ፣ በዘብር ገብርኤል እንባዬ ታበሰ። ና ልጄ ስትለኝ አልልህም እንቢ፣ ስለቴን ተቀበል አባቴ ቁልቢ። የልቤን ነግሬህ፣ የቁልቢው ገብርኤል ሳትረሳ ፈጸምከው፣ ስለቴን ተቀበል። ለንግስህ እንመጣለን አንተ አትረሳምና፣ ደሞ የዛሬ ዓመት አድርሰን በደህና። ይቆየን።